ከዛ ከማይጠፋው ከማይቋረጠው እንከን ከሌለበት ሊሰጠን ነጻነት መጣ። ቀላቀለን ደም አፈሰሰልን፣ እኛ እንድንሆን ሰው ልክ እንደፈጠረው እንከን እንዳይኖረን እዳችንን ሽሮ ደም አፈሰሰልን። እኛ ምርጥ ዘርነን የተቀላቀልን ምንም ሳይገባ ሎተሪ ወጣልን ተመንዝሮ ማያልቅ አልቆ ማያሳቅቅ ያ የኢየሱስ ዘር እኛ ምርጥ ዘርነን ከሱ የተወለደን ዘር አርጎ ሲወልደን እድልን ሲሰጠን እንድናፈራለት እንድንበዛለት እንድናወራለት የገባንን ህይወት በአንድ ላይ ቁጭ ብለን ሞቆን ተሰብስበን ውሃ ቢያፈሱብን ሙቀትን ቢሰጡን እዛችሁ ተፋፍገን ሁላችንም በቅለን ወይ ግንዳላ ወጣን ወይ ቅርንጫፍ የለን። አንዱ አንዱን አንቆ እንደ ብቅል ታፍኖ እንደሚበቅል ውሃ ይሰጠዋል ሙቀት ይሰጠዋል ደሞ ይታፈናል እዛው ተሟሙቆ ያ ሁሉ ምርጥ ዘር ሲከፈት ብቅል ነው ስራው የማያምር የሚያጠግብ ሳይሆን ሰውን የሚያሰክር ያልበቀለ ብቅል አስክሮ የሚያቀል ምርጥ ዘር ከቶብን እሱ አስቀምጦብን በጊዜው ምግባችን ውሃችንን ሰጥቶን ፍቅሩን የመገበን ተራ እንዳንሆን በደሙ ለገዛን ውድ ላደረገን ዘሩን የዘራብን ይህን የፍቅር ዘር ይህን የእምነት ዘር ይህን የፍሬ ዘር ይህን የፈውስ ዘር ተዘርዝሮ ማያልቅ በጣም የሚያስደንቅ አለ። የምጠብቀው እምትናፍቀው እኛ ውስጥ ያለው ይሄ የተዘራው